በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ ብሩካን እግዚአብሔር ልጆች መንፈስ ቅዱስ የወደዳችሁ በማኅተሙ በዘላለም ክብርና ልጅነት ያተማችሁ ከአብ ከወልድ መንፈስ ቅዱስ በጥምቀት የተወለዳችሁ በአርባ በሰማንያ ቀን ተወልዳችሁ ብሩካን እግዚአብሔር ልጆች ይሆናችሁ እግዚአብሔር ልጆች ተጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሞተልን የሞተላችሁ ሞት እንድናርቁ በክብር የሸለመን የሸለማችሁ የመንግሥተ ሰማያት እጩዎች የበቁ ተጠሪዎች ሁላችሁ ደሞ ቆያችሁ። ሁሉን የሚችል አምላክ መድሃን ያለም ጌታችን ክብር ምስጋና ከአብ ክና ከመንፈስ ቅዱስ ጋር ለዘላለም የተገባው የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ሁለት ማሳሰቢያዎችን አሳስቢያችሁ ወደ መልእክታችን እንገባለን። መጀመሪያው ማሳሰቢያ ትልቅ እንግዳ ይዤ መጥቻለሁ። ሁለት እግራቸውን በዲያቤቲክ ምክንያት ተቆርጠው በስኳር በሽታ ምክንያት ቤት የተኙ ካህን እናገለግል እናግዛለን። በእነዚህ 15 ቀናት አተባብረን አስተባብረን ይህን ቤተሰብ እንደግፋለን። ካህን ሲያገለግል ኖሮ፣ ሲሰብክ ኖሮ፣ ሲቀድስ ኖሮ፣ ግን ሲወድቅ ደግሞ በቃ ወደቀ፣ በጣም ያሳዝናልና እነዚህን የመሳሰሉ አባቶችን እንድንረዳ እግዚአብሔር ስለፈቀደልን እናመሰግነዋለን። እኝን አባት እናገዛለን። ሁለተኛ ቅድስት ሀገር ኢየሩሳሌም ገና ለአስር ቀን እንሄዳለን። ከና ነው ኢየሩሳሌም ከጉዞ ድርጅት ጋር አንድ ላይ ሆነን አስር ቀን ወርቃማ ጊዜ አሳልፈን እንመጣለን። ጌታችን የተወለደበትን፣ የተዘቀረበትን፣ የተነሳበትን፣ ያረገበትን፣ የጠመቀበትን አይተን ተባርከን እንመጣለን። ወጠኛ 11 43 8 ስልክ ለሁለቱ ማስታወቂያዎች ነው። ዋትሳፕ፣ ቴሌግራም፣ ቫይበር እና ቦቲም ላይ ያለው እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ የምንማረው እግዚአብሔር ወንበር ላይ ስለመቀመጥ በድፍረት፣ በማወቅም ባለማወቅም አምላካችን ስፍራ ላይ መቀመጥ የሚያመጣውን ችግርና ጉዳት ነው የምንመለከተው። ከዚህ ቀደም በነበረን ትምህርታችን ታስታውሳላችሁ፣ የሰው ልጅ አራት ወንበሮች በልቡ እንዳሉ ተምረናል። አንደኛ ወንበር እግዚአብሔር የሚቀመጥበት፣ ሁለተኛው ትዳር የሚቀመጥበት ሶስተኛው ቤተሰብ ወላጅ እህት ወንድም ዘመድ የሚቀመጥበት አራተኛ ጓደኛ የሚቀመጥበት ወንበር አለ አንዱ አንዱ ላይ መቀመጥ አንዱ ያንዱ መብት መውሰድ አይገባውም የሚል ትምህርት ተመራናል ታስታውሳላችሁ እና እግዚአብሔርን አስነስቶ እግዚአብሔር ወንበር ላይ መቀመጥ የሚያመጣውን መዘዝ ነው አንዳንዴ ለራሳችን በጣም እኛ እንደምናቅ የሚሰማን ጊዜ ያለ ለህዝባችን ለሀገራችን ለፖለቲካችን አጠቃላይ ሁሉ ነገር ለሕይወታችን፣ እኛንን አንደኛ ብለን የምናስብ ለሃይማኖታችን፣ በጣም ለሃይማኖታችን አንደኛ ብለን ከማታስ የተነሳ እንደኛ አይደለም የምንለው ሰው በጣም ጠልተ ነው የምናስበው ሰው አለን። በፖለቲካው ለሀገራችን በጣም አንደኛ ብለን የምናስብ ሰው እንደኛ ያስብ የምንለውን ሰው በሞተ ያል ምን ልበላችሁ፣ እኛ ነው የምናውቀው የህይወት የህይወት ማዕከላዊ ስፍራ እኛ እንደሆነን አድርገን የምናስብበት ጊዜ አለ። እነዚህ የምናስበው ከትዕቢትን ብቻ ላይሆን ይችላል፣ ከቅንነትም ሊሆን ይችላል። ለምሳሌ አንድ እናት ልጆቿን በጣም ትወዳለች። ግን ልጆቿን ብትወደው እግዚአብሔር ለልጆቿ ከሚያስብላት በላይ ሲሆን፣ እዚህ በሆሊምን ያለም አካባቢ አንድ ቀን አንድ አባት ሲማር ሲናገሩ ሰምቻለሁ። ሀብታሞች ናቸው፣ ቤተሰቦች ናቸው። እና ለጥምቀት መጥተው ውሃ በፔርሞዝ ይዘው መጥተዋል። ሙቅ ውሃ፣ ልጄ እንቀዝቃዛ ውሃ እንዳትነክሩት እንዳይጠመቅ፣ በቀዝቃዛ ለብ ባለ ውሃ ብላ ማለት ነው። አሁን እናትየው ለልጇ ከእግዚአብሔር በላይ የምታስብ መሆኗን ለማሳየት ነው። አንዳንድ ህይወት በእምነትም ነው የሚኖረው። እሱን ትረሳለች። እምነት በህይወታችን ውስጥ ሃይማኖት፣ ስለ እምነት የምናውቅበትና እምነት የምንሞክርበት እምነትን የምንኖርበት ህይወት ነው ሃይማኖት። እና እናትየዋ ግን እምነትን በራሷ አመክንዮ ለማየት ሞከረች። እግዚአብሔር ጻል የሚጠብቅ ህጻናቶች ቀዝቃዛ ውስጥ ተጠምቀው ወጥተው አድገው ትልቅ ሰዎች በሆኑበት ዓለም ከዛ በላይ ከእግዚአብሔር በላይ መልካምናት ለመሆን መሞከሯን ታያላችሁ። በአጠቃላይ እግዚአብሔርን ስፍራ ይዞ መኖር መፈለግ በጣም ከፍተኛ ጥንቃቄ ይፈልጋል። መጽሐፍ ቅዱስ ላይ ምሳሌ የምናነሳው ሰው ሙሴ ነው። ሙሴ በግብፅ ያው ካደገ በኋላ እናቱ ስታጠባው እስራኤላዊ ነህ እንጂ ግብፅ አይደለም ብላ ነገር አሳድገዋለች። እና አይምሮውን እስራኤላዊ አርጋን ያሳደገችው አንዱን አምላክ አስተምረዋለች። የህዝቡን ባህሉን፣ ወጉን፣ ማንነቱን በደንብ ነግረዋለች። እና ጎልማሳ ሆኖ የነገስታቱ ቤተሰብ ሮያል ፋሚሊ ነበር፣ ግን ልቡ እስራኤላዊ ነበር። ከባሮቹ ከእስራኤል ጋር ልቡ የሸፈተ ነበር እና አንድ ጊዜ አንድ ግብፃዊ እስራኤላዊውን ሲመታየው እና እንዴት ወገን ትመታለህ ብሎ ግብፃዊውን ሄደው ገደለው ይላል። ያን ማድረጉ ህዝቡን ነፃ ለማውጣት መፈለጉ ነው የምታዩት። በራሱ ለወገኖቹ ለያቆብ ልጆች፣ ለኢሳቅ ልጆች፣ ለአብርሃም ልጆች መቆርቆሩን ነው የሚያሳየው። ለእስራኤል መቆርቆር፣ ለሀገር መቆርቆር፣ ለወገን መቆርቆር በጣም ደግ ነገር ነው። አ ጥሩ ነገር ነው። ህዝብን ነፃ ለማውጣት መፈለግም እጅግ ቅዱስ ነገር ነው። ግን እግዚአብሔር የሚለውን ማድረግ ነው እንጂ የሚገባው ስጋና ደም የሚለውን ማድረግ አልነበረበትም። ሙሴ ሙሴ የዋለኛው ዘመን ነፃ አውጪ ነበረ። ህዝቡን እየመራ ከባርነት የሚያወጣ ሰው ነው። እንግዲህ መጀመሪያ ላይ የሄደበት መንገድ ግን ሰውን እየገደለ እየቀበረ፣ ግብፃውን እየገደለ እየቀበረ የሄደበት መንገድ ግን የእሱ መንገድ ነበር። እግዚአብሔር ወንበር ላይ ተቀምጦ የእስራኤል ልጆች ከባርነት ነፃ ለማውጣት የወሰደው እርምጃ እግዚአብሔር ባላለው ሰዓት እስራኤላውያንን እንደማዳን ግብጾችን መግደል ነበር። በመግደል በጅሃድ ነፃነት አልነበረም። በእግዚአብሔር ኪዳንና ተአምራት ነበር ሰሄድ ነፃ የምትወጣው። የአብርሃም አምላክ መብት ነበረው በህዝቡ ላይ ኪዳን አለው በህዝቡ ላይ ቀደም ብሎ ለአባታቸው ለአብርሃም አራት መቶ ዓመት አብረው ይቆያሉ፣ ከዛ በባርነት ከዛ ይወጣሉ ብሎ ነግሮታል። ተስፋውን አያጥፍም እግዚአብሔር ሙሴ ኖረም አልኖረም። ሙሴ ግን እግዚአብሔር ወንበር ላይ የተቀመጠ ይመስላል። ለእሳይ ልጆች የቀናበት ቅናት ከእግዚአብሔር ቅናት በላይ ነው የበለጠ እያችው የቅናት ስሜት ያደረገው የቅናት ነፍሰ ገዳይ ያደረገው የአንት ሁት ሰው ለህዝቤ ስል ልሞት ብሎ የሚጸል የሆነ ሁት ሰው በጣም ቁጡና ነፍሰ ገዳይ እስኪሆን ድረስ አደረሰው ማለት ነው እና እግዚአብሔር ልጆች እግዚአብሔር ወንበር ላይ ስንቀመጥ እንደዚህ አይነት ሰቶች ልንሰራ እንችላለን ህይወታችን ለምሳሌ አብዝተን ስንጨነቅ እግዚአብሔር ወንበር ላይ ተቀምጠናል ማለት ነው የምንጨነቅበት ጉዳይ የማንችለው ነገር ሊሆን ይችላል ወይ ፈልገነዋል አስፈልጎናል ግን አልቻልነውም በዚህ ጊዜ ጭንቀት ውስጥ እንገባለን። ለምን ለምን ጭንቀት ውስጥ እንገባው? ራሳችንን እንወስድና እና እግዚአብሔር ወንበር ላይ እናስቀምጠዋለን እና ለራሳችን ጉዳይ ልንሰራ እንሞክራለን። ግን ያቅተና ለእግዚአብሔር መልሰን ጉዳዩን ከመስጠት ይልቅ መጨነቅ እንጀምራለን። አንድ ወይን ጠጅ የያዘ ትልቅ አቁፋዳ ብታስሮት እና እየፈላ እየፈላ ቢመጣ በከፍተኛ ሁኔታ መፍላቱ ማያዣውን እየወጠረ እየወጠሮ ሊመጣ ይችላል። ዝም ካሉት ቀዶ ሊብል ሊወጣ ይችላል፣ ሊበትን ይችላል። ነገር ግን ባለሙያ አስተንፍሶ በስርዓት አስተካክሎ ያስቀምጠዋል። እግዚአብሔር ሕይወታችን ባለሙያ ነው። እኛ ግን አንዳንድ ጊዜ እንደዛ እንደ ወይን ጠጁ ውስጣችን ያለውን እችለዋለሁ፣ አረጋዋለሁ፣ እኔ ማስተካክለው ብለን ኑሯችን ውስጥ እጃችንን እናስገባና በእግዚአብሔር ፈንታ ልንፈነዳ እንደርሳለን። ብዙ ጊዜ ጭንቀት የሚባለው ነገር መነሻ ሐሳቡ ከእግዚአብሔር የተሻለ ለራሴ ያውቃሉ ብለን ስለምናስብ የሚመጣ ነገር እና እግዚአብሔር ወንበር ላይ መቀመጥ ማቆም አለብን። ሞኞች ሆነን የዋሆች ሆነን ራሳችን ለእግዚአብሔር ሰጥተን ሀሳባችን መጣል አለብን። ቅዱስ ጴጥሮስ ኮለሲ ነው የሚያስጨንቃችሁን ነገር በእግዚአብሔር ፊት ጣሉት፣ ከሀይበር በታች ራሳችሁን አዋርዱ። በቃ የሚያስጨንቃችሁን በፊቱ በእግሩ ስር ጣሉት ነው በቃ ተጨንቄበታለሁ በል መጣል የልጆቻችን ምን ቢሆን የገንዘብ እጥረት ቢሆን የጤና ችግር ቢኖር የሆነ ያልተስተካከለ ፕሮሰስ ቢኖር የሆነ ነገር ቢኖር ጽፋችሁ ሄዳችሁን በላይ ዳለም ሰጡት ሄዳችሁን ማችሁ አወጣችሁ። አንተ ትችለዋለህ፣ እኔ ግን አላሆን ብችለው እንኳን አልችልም። አንተ እንድታረጉ እፈልጋለሁ ብለው መምጣት ያስፈልጋል። እግዚአብሔር ልጆች፣ እግዚአብሔር ወንበር ላይ ስንቀመጥ ልንፈነዳ እንደርሳለን። ትልቁ ማሳቢያው በጭንቀት እና በስትረስ ነው የምንሞተው። አቀማችን የተሸከም ነው ሸክም ነው። አንድ አፈት ታሪክ አለ። ያው ትክክለኛ ላይሆን ይችላል፣ ግን አፈት ታሪክ ነው። እግዚአብሔር ቅዱስ ገብርኤልን ጌታ መድኃኒዓለም ይባላል ብሎ ሰጠውና እንዲህ ሲመለከት ሰው ይገላሉ ይላሉ። ቅዱስ ገብርኤል ተበሳጨ። ሰይፉን መዞ እና መልአኩ የያዘው አሁን በምሳሌ የተነገረው ቃል መላኩ የያዛት ዓለም መልአኩ ልጃት የሚገባት ዓለም አይችልም፣ ያን መያዝ ያን የሚችለው የሰራው ቸሩ መድኃኒ ዓለም ነው። የሚይዛት ትችናለ እና ቸሩ መድኃኒ ዓለም የሚይዘውን ነገር እኛ ይዘው አለሳነት የጤናችንም ጉዳይ እማንሄድበት ቦታ የለም፣ ግን ደግሞ ያቅተናል ሆነ ካቃተን ለእግዚአብሔር መስጠትን ተስፋ ቦታ ይገባል። ተስፋ የምንቆርጠው እግዚአብሔር እንዳቃተው አድርገ ባሰብን ጊዜ፣ እንደዛ ደግሞ እንድናስብ የምንገደደው እግዚአብሔር ወንበር ላይ ስንቀመጥ። ይህ ብቻ አይደለም፣ ልጆቻችንን ስናሳድግ፣ ቤታችንን ስንመራ፣ በቃ ግብግብ ምንል ሰዎች አለ። ወይኔ ልጅ የወደቀ እንዲሆነ ጭ በቃ ብጥብጥ መናደግ ማለት ነው። ሕፃ ልጅ ወድቆ ይነሳል። ሕፃ ልጅ አልቅሶ ይችላል። ልጅ ከፋው ብሎ የሚጣላ ከእህቶች ከወንድሞች ጋር ጓደኛ ጋር አገር እያዝ ብሎ የሚጣሉ ልጆች ሰው እናቶች ወይም አባቶች አሉ። ብዙ ጊዜ እናቶች በጣም የሚንሰፈሰፉ ልጆቻቸው እና ዝናብ አይንካቸው፣ ፀሐይ አይምታቸው የሚሉ እግዚአብሔር በተፈጥሮ ስርዓት ውስጥ ያደራጀውን ነገር የሚከለክሉ ማለት ነው። በእግዚአብሔር ፈንታ እናት ልትሆን አይገባም። ምክንያቱም እናት ትታ እንደምትሄድ እውነታን ሺህ ጊዜ ትውደድ የሆነ ዘመን ላይ ልጅ አንተታት ይላችሁ። ደምቃ እንደዚህ አድርገሽ ያሳድገሽው እህቴ፣ ልጅሽ እንተታሽው እህቴ፣ ምን ሊሆን ይችላል? ራሱን የሚያጠፋ ድራግ የሚወስድ ተስፋ የሚቆርጥ መኖር ነው አስጠላ የሚልሽ ታገኛለሽ። የሚል ልጅ ታሳድግ ያለሽ አላንቺ ምንድን ነው ያቅተዋል። በእግዚአብሔር ፈንታ ሆኖ መኖር ለእናት አልተፈቀደለ። እናት መሆን ያለባት እናት ብቻ። እግዚአብሔር መሆን ያለባት እና ምን ምንሰፈሰፍለት ቤተሰብ ዘመድ እግዚአብሔር ከሚንሰፈሰፍለት ዝቅ ያለ ሞናል። ይህ በጣም ወሳኝ ነገር በእግዚአብሔር ፈንታ ምናምን። አንዳንድ ሰዎች በእምነት አንድ ነገር ተጋፍጠው ታመው እንኳን ፀበል ይሄዳሉ። ችግሮችም ሆነ ወዚያ ፍት በቃ ይስተካከላል ሲሉ በእግዚአብሔር ፈንታ ጣልቃ የሚገባ ዘመድና ቤተሰብ አለ። የነዚህ ሰዎች እምነትም ያውካል።

ከዛ እስቲ እነሱ መውጣት ያቅታቸው እና፣ በእግዚአብሔር ፈንታ ምን የምንለውን ነገር በጣም በጥንቃቄ ማየት አለብን። ስለ ነጋችን ስናስብ፣ ስለ ራሳችን ስናስብ፣ ስለ መጪው ዘመን ስናስብ የከፋ ነገር የሚታየን በእግዚአብሔር ፈንታ ስለምናየ ነው። እኛ ነገን ልናየው አንችልም። ይገርማቸዋል። ወይ ደግሞ አምነን ተቀይረን፣ በእግዚአብሔር መንፈስ ቅዱስ ካልተቀየረን በስተቀር ነገን ማየት አንችልም። ነገን ስናይ ክፉ ሆነው ነው የሚታየን። ለዚህ ነው ወንጌን ክፋቱ ይበቃዋል ለነገ ያለ ስለዚህ በነገው ጉዳይ ለንፈነዳ መድረስ ምን ማለት ነው? ዛሬን ያኖረንን መድኃን ያለመን እያመሰገንን እንደመኖር ነጋችንን ስናሰብ መታወቅ የሆን የልጆቻችንን የዘመኖቻችንን ምን ይሆናል? ማንን ታገባለች? እንዴት ትወልዳለች? እንዴት ይሆናል? አቁም! እንደ ሕፃን እናስብ። ሃይ ስኩል ተማሪ እያለሁ ትምህርት ቤታችን ባሌ ጎባ ነውና እንደዚህ ብሎ ቁልቁለት ወርዳችሁ ደግሞ ተራራም ትወጥበት የሆነ ሸለቆ ነገር አለው። ተጎና የሚባል ወንዝ አቋርጠ እንሄዳለንና እንደዚህ ብለን እንዲህ ሕዝቡን ሳየው ወጥቼ ብዙ ተማሪ ይፈሳልንደት ይህንን ሁሉ ሕዝብ ማን ይመግበዋል? ይጨነቅ ነበር እኔ ቤት ባለችው ቁራሽ እንጀራ መሶ ያንን ሕዝብ ለካ ነበር እግዚአብሔር በዛ ትከሻ ነበር የሚመስለኝ፣ የሚታይና ሕዝቡ ያሳዝነኝ ነበር በልቶ የሚያደር አይመስለኝም ነበር። ወይም እግዚአብሔር ይመልቅበት ይመስለኝ ነበር ስላልገባኝ እንደልጅ ስላሰብኩ። ማለት በእግዚአብሔር ቦታ ሆነን ስናስብ እንደዚህ ነው የሚያደርገን። ቦታውን ግን ለሱ ያስፈልጋል። አንተ ታውቃለህ ብለው እናቶቻችን በህይወታቸው ትልቁን ሰልፍ ድል አድርገዋል። ትልቁን ሰልፍ አልፈዋል። አንተ ታውቃለህ ማለት ይሄ ነው። አንተ ወንበር ተቀምጠህ አንተው እንግዲህ ኑሮዬን ምራ ምትለኝ እኖራለሁ ማለት ነው። የተማርን ከሆንማ አለቀልን። በቃ እምነታችን ሳይሆን አመክንዮአችን ህይወትን ቢመራ ይመስለናል። ሺ ጊዜ የተማሩ አመክንዮ ብቻ ህይወትን አይመራም። እምነት ዓለም በእምነት ነው የሚሸነፈው፣ በአመክንዮ አይደለም። አመክንዮ አስፈላጊ ነው፣ ግን እምነት ይበልጣል። ስለዚህ እግዚአብሔር ቦታ ላይ ተቀምጦ ራስን ማስጨነቅ ምን ሆናለሁ ማለት ምን ይሆናል፣ ዘመዴ ቤተሰቤ ማለት በጣም ትክክል